ሰላም አለይኩም ወራህመቱላሂ ወበረካቱ፣ ውድ የቻናላችን ተከታታዮች፣ ዛሬም በሌላ ታሪክ ተመልሰናል። በዛሬው ታሪካችን አላሁ ሱብሃነሁ ወተዓላ ሪዝቅ የወፈቃትን የሶበረች ነፍስ እያስገራሚ ፍጻሜ እናያለን። ቪዲዮውን እንደተለመደው ላይክ፣ ሼር፣ ሰብስክራይብ እያረጋችሁ እስከመጨረሻው ተከታተሉን። በአንድ ወቅት ጃቢር የሚባል በችግርና በድህነት የተሞላ ህይወት የሚኖር ሰው ነበር። የሚተዳደረውም ያለችውን ትንሽ መሬት እያረሰ ሲሆን ጎህ ሲቀድ መጀመሪያ ላይ ወደ እርሻ ይወጣል። ፀሐይ እስክጠልቅ ድረስም በሚደድ ፀሐይ ስር ስራውን ሲሰራ ይውላል። መሬቱንም ያርሳል፣ ሰብሎቹንም ሁሉ ያጠጣቸዋል። የሀብቱም ሆነ የቅንጦት ኑሮ ፍላጎት አልነበረው። ይልቁንም ለራሱና ለሚስቱ ቀላል ኑሮ ለማግኘት በየቀኑ ይታገል ነበር። በበረሃ ዳርቻ ላይ ባለው ትንሽ የጭቃ ጎጆቸው ውስጥም አብረው ይኖራሉ። ጃቢር ሁሌም ምሽት ላይ ደክሞ ትግሩን እየጎተተ ግንባሩ በላብ ተጠምቆ፣ እዛ ቀን የሚበቃ ምግብ ይዞ ወደ ቤቱ ይገባል። ይህንን ነገር ሲያደርግ ሁልጊዜ ፈገግታ ከፊቱ አይጠፋም። በዚህም መልኩ የድህነትን መራራነት ከሚስቱ ለመደበቅ ይሞክራል። ሆኖም በውስጡ ሁልጊዜ ጊዜ ጥልቅ ሀዘን ነበር እሱና ሚስቱ ትንሹን ቤታቸውን በሙቀትና በደስታ የሚሞላላቸው ልጅ ከአጡ ዓመታት አልፈዋል። በዚህም የተነሳ ጃቢር ሚስቱ መውለድ ከቻለች በማለት ወደ ጠቢባን መድኃኒት ፍለጋ ወደ አጎራባች መንደር ይጓዛል። እዛ በደረሰ ጊዜም ጠቢባንንና ባህላዊ ፈዋሾችን አማከረ። ነገር ግን ከነሱ አንድ ልብ የሚሰብር መልስ ብቻ አገኘ። ሚስትህ ብርቅዬ የእጽዋት መድኃኒት ያስፈልጋታል። እጽዋቱ በጣም ውድ ነው አሉት። በዚያን ጊዜ ጃቢር አቅመቢስ የሆነ ሆኖ ተሰማው። በውስጡም ለዕለት ምግብ ማግኘት የማልችል ሰው እንዴት እንዲህ ባለ ዋጋ ይህን መድኃኒት ላገኝ እችላለሁም አለ ለራሱ ሕይወት ትዕግስቱን ከሁሉም አቅጣጫ እየፈተነችው እንደሆነም ተገነዘበ። የሚስቱም ትዕግስት እየደከመ መምጣት ጀመረ። መጀመሪያ ላይ ጭንቀቱን እየተጋራች ታጽናናዋለች። ነገር ግን ቀናቶች እያለፉ ሲሄዱ ሁኔታዋ መለዋወጥ ጀመረ። የባለጸጎችን ቤት በቅናት አይን መመልከት ጀመረች። ሁኔታዋን በምቾት እና በቅንጦት ከሚኖሩ ሴቶች ጋር ማነጻጸርም ጀመረች። ድህነትንም ሆነ አቅመቢስነትን መቋቋም ከበዳት። በዚህም የተነሳ ሻካራ ቃላቶቿ የትንሿን ጎጆ ድባብ መሙላት ጀመሩ። አንድ ቀንም ገበያውላ ስትመለስ ፊቷ ላይ እንግዳ የሆነ ነገር ተመለከተ። ከፊት ለፊቱ ተቀምጣ በሚያመነታ ድምፅ ዛሬ ገበያ ውስጥ አንድ ታዋቂ ነጋዴና ሀብታም ሰው አየው ለአጭር ሰዓትም አነጋገርኩት አለችው። ጃቢርም ይህ አረፍተ ነገር የፍጻሜው መጀመሪያ እንደሚሆነ ያውቅም ነበር። የምታወራለት ሰውም ኃይለኛ ነጋዴና በሀብቱ የታወቀ ሰው ሲሆን ሁለት ሴቶች ያገባ ቢሆንም ልጆች ግን የተቸረው አልነበረም። አላሁ ሱብሃነሁ ወተዓላ ስሙን የሚያስጠራ ልጅ እንዲሰጠው ተስፋ በማድረግ ሶስተኛ ሚስት ፈልጎ ለማግባት አቅዷል። ከዚያን ቀን ጀምሮ በጃቢር ህይወት ውስጥ ያለው ሁሉም ነገር ተለወጠ። ሚስቱ ቀስ በቀስ መለዋወጧን ቀጠለች። እንደ ቀስት ልቡን የሚበሱ ቃላቶችንም ተወረውርበት ጀመር። እነዚያ ቃላቶች ቀስ በቀስ የጃቢርን ልብ እየገደሉት እንደሆነ አታውቅም ነበር። ይልቁኑ በሷ የሚሆን የተረፈ ተስፋ በልቡ እንደሌለም አየች። የመከራዋን መንስኤ በእሱ ውስጥ ተመለከተች። ከቀናት ክርክርና ጭቅጭቅም በኋላ ቀዝቃዛ በሆነ የክረምት ምሽት ጃቢር ከእርሻ ደክሞ ለእራት የሚሆን ደረቅ ዳቦ ይዞ ወደ ቤቱ ሲመለስ ሚስቱ ምንም ቢደረግበት የቅዝቃዜ ስሜት ሊሰማው የማይችለውን ልቧን ይዛ በሩ ላይ ቆማ ጠበቀችው። ወደ እሷ በቀረበ ጊዜም ሁሉም ነገር አብቅቷል፣ ፍች እፈልጋለሁ አለችው ምህረት በሌለው ድምፅ። ቃላቶቹ በጃቢር ልብ ውስጥ ቅዝቃዜን ፈጠረ። የሰማውንም ነገር ማመን አልቻለም። ለመናገር ሲሞክርም ደግማ ተቋርጠውና ከአንተ ምንም አልፈልግም፣ ገንዘብም ሆነ ንብረት እንደሆነ የለህም። በቃ ፍታኝና ሌላ ህይወት እንድኖር ፍቀድልኝ አለችው። የአፍታኝ የሚለው ቃል የጃቢርን ልብ እንደነጎድጓድ መታው። የመከራውን ቀን ለእሷ የለፋውን እያንዳንዱን ድካም እና አላህ አንድ ቀን እንደሚከፍላቸው የጠበቀውንም ተስፋ ሁሉ አስታወሰም። ነገር ግን ትዕግስት ብቻውን በቂ እንዳልሆነም አሳየችው። ጃቢር በማግስቱ ፈታት። እሷም ለብዙ ዓመታት የኖረችበትን ጎጆዋንና ከማንኛውም ሀብት ይልቅ በቅንነት የሚወዳትን ድሃ ሰው ህልሞች ትታ የደስታንና የቅንጦትን ኑሮ ተስፋ ወደ ሰጣት ሀብታም ነጋዴ መንገዷን ቀጠለች። ጃቢረ በበረሃው ዳርቻ ባለው የጭቃ ጎጆው ውስጥ ብቻውን ቀራ። ለሊቱ ቦታውን በከባድ ጸጥታ ሸፈነው በሐዘንም ተቀምጦ ሩቅ አድማስን መመልከት ጀመረ ሐዘኑም የእሷ መሄድ ብቻ አልነበረም ከእሷ ጋር ለጠፋው ተስፋውም ጭምር እንጂ አለምም ለጊዜው ለእሱ በጣም ትንሽና ጸጥ ያለች እንደሆነች ተሰማው ሚስቱን ብቻም ሳይሆን የራሱንም ልብ አጣ ውስጥ ካለው የንፋስ ጮኾት ጋር የሚመሳሰል አንድ አሳዛኝ ጥያቄ ለራሱ ደጋግሞ የሚጠይቅ ነበር የታማኝነት ሽልማት ሁልጊዜ ኪሳራ ነው ፍቅር በመጀመሪያ ፈተና ላይ ቢጠናቀቅ እውነት ሊሆን ይችላልን የሚል ቀናቶች በከባድ ሁኔታ አለፉ። ረጅም ጊዜ ብቻውን በዛ ንፋስ ያደረቀው የጭቃ ጎጆ ግድግዳ ከሹክሹክታ በስተቀር ሌላ ድምጽ በሌለው ቤት ውስጥም ኖረ። እያንዳንዱ ጥግም የእሷን መዓዛ የድሮሳቋ በድንገት ትዝ ሲለው ትውስታዎቹ ልቡን እንደ ሹል ቢላ ይወጉታል። ቀናቶች እንዲህ እያሉ በከባዱ ሁኔታ አለፉ። ጃቢር እንደተለመደው በሜዳው ላይ ስራውን ቀጠለ። የሚሰራውም አካሉ ብቻ ነበር። ነፍሱ ግን ድህነት የሰውን ሙቀት እንኳን በነጠቀው ህይወት ውስጥ ትርጉም ትፈልግ ነበር። አንዳንድ ጊዜ በሜዳው ዳርቻ ላይ ተቀምጦ ሩቅ አድማስን እየተመለከተ ራሱን ዝቅ ባለ ድምጽ ደግነት ከእንደዚህ አይነት ምስጋና ቢስነት በፊት እውቅና ሊሰጠው ይገባልን? ሲልም ይጠይቅ ነበር። ሚስቱ ምንም እንኳን ያደረገችውን ሁሉ ነገር ብታደርግ እሱ ግን አልጠላትም ነበር። ነገር ግን ውበቱን በትዕግስት ስላላየች እና እርካታን በገንዘብ ሳይሆን በመደሰት እንደሚለካ ስለተረዳች አዝኖባታል። አንድ ቀን ምሽትም ከጎጆ ፊት ለፊት ተቀመጠ። ሰማዩ በደመና ተሞልቶ ጨረቃም ግማሽ ሆና ቅዝቃዜውም እየነፈሰ እና ዝምታውን ከባድ ነበር። ከፊት ለፊቱ ባለው ትንሽ እሳት እነዛን ቀጫጭን እጆቹን እያሞቀ በአይኖቹ ፊት ለፊት የሚንበለበለውን ትንሽ ነበልባል እየተመለከተ ለራሱ ያ አላህ፣ ይህንን ጨለማ የማስወግድበትን መንገድ አንተው ምራኝ፣ ገንዘብ አልጠይቅህም፣ ሰላምና መረጋጋትን ብቻ እንጂ ሲል ዱዓ አደረገ። በማግስቱ ሁሌ እንደሚያደርገው ወደ እርሻ ሜዳው ለመሄድ በጠዋት ወጣ። ሰማዩ ባልተለመደ ሁኔታ ጥርት ያለ ፀሐይም ለስለስ ብላ ነበር። ጃቢርም ድካም እስኪሰማው ድረስ ለረዥም ሰዓታት ያለ ረፍት ሰራ። በደከመውም ጊዜ ከጎጆ አጠገብ ባለው ድንጋይ ላይ ትንሽ ለማረፍ ከፊት ለፊቱ ያለውን ሰፊ በረሃ እየተመለከተ ተቀመጠ። አእምሮም በሐሳብ ተውጦ ከሱ ሩቆ ባለው የአሸዋ ሜዳ ላይ የሆነ ነገር ሲንቀሳቀስ አስተዋለ። የተመለከተውም ነገር የህይወቱን አቅጣጫ ለዘላለም እንደሚለውጠው አላወቀም ነበር። ያየውም ነገር ቀስ በቀስ ግልጽ እስኪሆን ድረስ ግራ ተጋብቶ ተመለከተው። ወደ እሱ በቀረበ ጊዜም መዳከሙ የተነሳ ሊወድቅ የተቃረበ በጣም ቀጭን ውሻ ነበር። አይኖቹ በሐዘንና በድካም ተሞልተው ነበር። ሰውነቱም በረሃብና በጥማት ይንቀጠቀጣል። ጃቢርም ይህንን ባየ ጊዜ የያዛትን ትንሽ ምግብ ለውሻው ለማካፈል አመነታ። ነገር ግን ውሻውን እየተመለከተ ርኅራሄ በተሞላው ድምጽ ይህ ውሻ እንኳን እንደኔ ተርቧል አለ። የቀረውን ትንሽ ምግብም ተመለከተ። ከቀረችው ደረቅ ዳቦ ላይም ግማሹን ቆርሶ አካፈለው። ውሻው ለቀናት ምግብ ስላልቀመሰ ዳቦውን በጉጉት በላ። ጃቢርም አጠገቡ ተቀምጦ ሆዱ ሲሞላ እንግዳ የሆነ የሰላም ስሜት ተሰማው። ይህ ቀላል ተግባር ሊያጣው የተቃረበው ሰብአዊነቱን መለሰለት። በልቶ እንደጨረሰ ድጋሚ ከነበረችው ትንሽ ውሃም አካፈለው። ውሻው ጭንቅላቱን ወደ ጃቢር አነሳና፣ አይኖቹን በምስጋና እያበሩ ለተወሰነ ጊዜ ከጎኑ ተቀመጠ። ከዚያም በድንገት ተነስቶ በተደጋጋሚ መጮህ ጀመረ። ጃቢር በባህሪው ተገረመ። ጮሆቱ የፍርሃት ወይም የጥቃት አልነበረ እንዲከተለ ሲጠራው እንጂ። ጃቢርም በጥርጣሬ ውሻውን እየተመለከተ ወደ በረሃው ጥልቅ ቀስ ብሎ ይከተለው ጀመር። ውስጡም ተከተለው የሚል ስሜት ተሰማው። ያለምንም ፍላጎት ተነስቶ ከውሻው ጀርባ በቀስታ መራመድ ጀመረ። ፀሐይ እየጠለቀች ነበር፣ ሰማዩ ማራኪ በሆነ ቀለም ተሸፍኖ ነበር። ነፋሱም ከአሸዋ ጋር ይጫወታል። ጃቢር ውሻውን ለረጅም ርቀት ተከትሎ ከሄደ በኋላ እንግዳ ምልክቶች የተቀረጹባቸው ጥንታዊ ድንጋዮች ያሉበት ቦታ ላይ ደረሰ። ውሻውም በጥፍሮቹ የተቀረጹ ትላልቅ ድንጋዮች ግርጌ ስር መቆፈር ጀመረ። ጃቢርም ውሻው እያረገ ባለው ነገር በመገረም ቆሞ ይመለከተዋል። ውሻውም ሳያቆም መቆፈሩን ቀጠለ። ጃቢርም ከዚህ ጀርባ ሊረዳው ያልቻለው ሚስጥር እንዳለ ተሰማው። የእንጨት ዱላውንም ተጠቅሞ ውሻውን መርዳት ጀመረ። መሬቱ ከባድ ነበር፣ መቆፈርም አስቸጋሪ ነበር። ነገር ግን በልቡ ውስጥ ያለው ቁርጠኝነት ከማንኛውም ተስፋ መቁረጥ የበለጠ ጠንካራ ነበር። የቆፈሩትንም አፈር ሲያወጣም የመዳብ ቀለም ያለው ብረት ፊት ለፊቱ አንጸባረቀ። በድንጋጤ አይኖቹ ፈጥጠው ቀሩ። በአፈር የተሸፈነ ትንሽ የመዳብ ሳጥንም አወጣ። በድንጋጤ በረዥ እየተነፈሰ ተቀመጠ። አቧራውንም በሚንቀጠቀጡ እጆቹ ከሳጥኑ ላይ እያጸዳ በመገረም ይህ የአላህ ችሮታ ነውም አለ። ወርቅና የከበሩ ጌጣጌጦች እንደሚያገኝ እየጠበቀ ቀስ ብሎ ክዳኑን ከፈተው። ነገር ግን ያገኘው በጥንቃቄ ታፈነ ያረጀ ወረቀት ነበር። እንግዳ ስዕሎችና ለመረዳት የሚያስችሉ መስመሮች ነበሩት። አንስቶ በጥንቃቄ አቧራውን ሲያራግፈውም ካርታ መሆኑን አወቀ። መጀመሪያ ላይ ትርጉሙን ሳይረዳ ለረጅም ጊዜ ተመለከተው። ነገር ግን ውስጡ ወረቀቱ ተራ እንዳልሆነ ነገረው። ምናልባት ወደ ታላቅ ሚስጥር ወይም ወደ አዲስ ጣፈንታ የሚወስደው መንገድ ሊሆን ይችላል። ጃቢርም ከጨረሰ በኋላ በዝምታ ከጎኑ የተቀመጠውን ውሻ እየተመለከተ ጭንቅላቱን እየነካካ መገረም በተሞላው ዝቅተኛ ድምፅ አንተ ምናልባትም አዲስ ህይወት እንድጀምር የምታሳየኝ ከአላህ የተላክ መልእክተኛ ልትሆን ትችላለህም አለው። ካርታውንም ወደ ፀሐይ መጥለቂያ አቅጣጫ ያነሳው። ነፋሱ ጠርዙን በቀስታ ነካው፣ ተስፋው እንዳልሞተን በሹክሹክታ እየነገረው ይመስል ነበር። በዚያን ሰዓት ጃቢር በውስጡ የሆነ ለውጥ ተሰማው። ያ በድህነት ልቡ የተሰበረው ሰው ትናንት እንደነበረው አልነበረ፣ ዓላማ፣ ሚስጥርና ጉዞውን ለመቀጠል ተነሳሽነት ያለው ሰው ሆነ። ምናልባትም አላህ እስካሁን ገንዘብ ባይሰጠውም የበለጠ ውድ ነገር ሰጥቶታል፣ በሕይወቱ ውስጥ አዲስ ተስፋን። ጃቢር እስትንፋሱ ከጥንታዊ አቧራ ሽታ ጋር ሲዋሃድ ልቡም ለዓመታት ሲጠብቀው ከነበረው ጣፈንታ ጋር እንደሚመሳሰል ሊመታ ተሰማው። የተጻፈውንም ጽሑፍ በተሰነጣጠቁ ጣቶቹ እየነካ የካርታውን ስ ለመረዳት ሲሞክር ያሳለፋቸውን ሌሊቶች ሁሉ አስታወሰ። ራሱን ወደ ሰማይ ቀና አርጎም ያ አላህ ይህ መንገድ የእውነት ለእኔ ከሆነ የጻፍክልኝ ለማጠናቀቅም ጥንካሬ እንስጠኛ አለ። የብረት ሳጥኑንም በድንጋዩ ጠርዝ ላይ አስቀምጦ በቀረው ጉልበት ሁሉ መግፋት ጀመረ። ድንጋዩ ሚስጥራዊ መቶ ዓመታትን አንድ ሰውን የጠበቀ ያህል አቃሰተ። እንግዳ የሆነ ድምፅም ሸለቆ ውስጥ አስተጋባ። አውሎ ንፋስ መሽከርከር ጀመረ። ምድርም ተንቀጠቀጠች። ድንጋዩ በጣም በዝግታ መንቀሳቀስ ጀመረ። ምንም የሚጎድለው ነገር ለሌለው ሰው ፍቃድ እንደተሰጠ ከኋላው ጠባብ ጨለማ መተላለፊያ ተገለጠ። አየሩም በጥንታዊው ምድር ሽታ ተሸፍኗል። ጃቢረም ለመግባት ትንሽ አመነታ። የተወሰነ ካሰበ በኋላ የኩራዝ መብራቱን አብርቶ ገባ። የሚወስደው እያንዳንዱ እርምጃ ሁለት ጊዜ ያስተጋባ ነበር አንድ የዋሻው ግድግዳዎች ሲሆኑ፣ አንድም የሚንቀጠቀጥ ልቡ ጥልቀት። በእያንዳንዱ እርምጃውም ወደ ሀብቱ ይበልጥ እየቀረበ እንደሆነ ተሰማው። ከአጭር ርቀት በኋላ ከድንጋይ ከተቀረጸ ትንሽ ክፍል ፊት ለፊት አገኘ። በሩ ዘንበል ብሎ በቀላል ድንጋይ ተዘግቶ ነበር። በጥንቃቄም ገፍቶ ሲከፍተው በውስጡ ያየው ነገር እስትንፋሱን ያዘው። ክፍሉ ግድግዳውን ከከበቡት የተደረደሩ ሳጥኖች በሚወጣ ደካማ ወርቃማ ብርሃን አንጸባረቀ። አንዱን ከፍቶ ሲመለከተም ከዚህ በፊት አይቶት በማያውቀው ቀለም የሚያብረቀርቁ ጌጣጌጦችና በሚያስደንቅ ጥንቃቄ የተወለወሉ የወርቅ ቁርጥራጮችን አገኘ። ከጎናቸው የጥንት ሳንቲም ከረጢቶች እና ያለፉ ነገስታቶች ታሪክ የሚተርኩ በከበሩ ድንጋዮች የተጌጡ ሰይፎች ነበሩ። ጃቢረም አይኖቹ ያዩትን ነገር ማመን አልቻለም። እጆቹም እየተንቀጠቀጡ መሬት ላይ ተቀመጠ። ፈጣሪውን ለማመስገን ረዘም ላለ ሰዓት ሰገደ። በውስጡ ነፍሱን የሞላው ጥልቅ ምስጋና እንጂ ስግብግብነት አልነበረውም። በሚንቀጠቀጥ ድምፅም ለራሱ በገዛ እጄ የዘራሁት ምሕረት ባይኖር ኖሮ ወደዚህ ቦታ ባልደረስኩ ነበር እውነተኛው ሀብት ይህ ወርቅ አይደለም፣ ደግነትን የማይረሳ ልብ ቢሆን እንጂ አለ። ከሀብቱም ለአዲስ ህይወት መጀመሪያ የሚበቃውን በመያዝ ልክ ይህ ምስጢር የእሱ ብቻ እንዳልሆነ የቀረውን እዚያው ትቶ ዋሻውን ለቆ ወጣ። ፀሐይም ከአድማስ ወጣች፣ ልክ ትቶት ከሄደው ጋር የሚመሳሰል ወርቃማ ቀለምም ተላብሳ ነበር። ነገር ግን በዚህ ጊዜ ብርሃኑ የተለየ ሞቅ ያለና ከልቡ ጋር የቀረበ እንደሆነ ተሰማው። በእጁ የያዘውንም መብራት አጥፍቶ ወደ መንደሩ በተረጋጋ መንፈስ መጓዝ ጀመረ። ነገር ግን በውስጡ ሌላ ብርሃን በራ። ጃቢር ተለወጠ። እንደ ቀድሞ ህይወቱ የሚሮጥ ድሃ ሰው አልነበረም። ነገር ግን ሀብት የሚለካው አንድ ሰው ባለው ነገር ሳይሆን በልብ ውስጥ ባለው ነገር መሆኑንም የሚያውቅ ሰው ነበር። ራሱን ወደ ሰማይ ቀና አድርጎ ለስለስ ባለ ድምፁ፣ አልሐምዱሊላህ መልካም የሚያደርጉን ሰዎች ዋጋ የማያባክን ጌታ አለ። ሀብቱን ካገኘና አላህም የጃቢርን ህይወት ከድህነት ወደ ሀብት ከለወጠለት በኋላ ያሳለፈውንም ሆነ የትዕግስትንና የምህረትን ትርጉም ያስተማሩትን ቀናትም አረሳም ትንሹን ጭቃ ጎጆ ከመጠገን ጀመረ። የችግርን ጣዕም ለሚያውቅ ሰው የሚስማማ ሰፊ ቤትም አደረገው። አሁን ሀብት ቢያገኝም የቅንጦት ሳይሆን የእርካታ ህይወትን ፈለገ። በንጹህ ልቡ ሰዎችን ማገዝ እና መርዳት ጀመረ። ከተወሰኑ ጊዜያት በኋላ በውስጡ ላለው ቅንነትና እምነት እንጂ ለገንዘቡም ሆነ ለለውጡ ግድ የማይሰጣት ደግ ንጹህ ልብ ያላትን ሴት አገኘ። ከግርግርና ከጫጫታ ርቆ ቀለል ባለ ሰርግም አገባት። አላህም የታማኝነትን ትርጉም የሚረዳ ሰው ስለሰጠው አመሰገነ። አናቶችም ሲያልፉ በህይወት ውስጥ አዲስ ብርሃን የሆነች ውብ ህፃን ልጅ አላህ ሰጠው። ለመጀመሪያ ጊዜ በእጆቹ ሲያቅፋት መላው ዓለምን በእቅፉ ውስጥ ያለ ያህል ተሰማው። ዋጅዳንም ብሎ ሰየማት። ምክንያቱም ከህመም በኋላ የሚመጣውን እውነተኛ የደስታ ስሜት የሚወክልለት ስም ነበር። ስተኛ በስስታን እየተመለከታት በበረሃ ውስጥ ያገኘውን ሀብ ከትንሹ ፈገግታዋ ጋር ሲነጻጸር ምንም እንዳልሆነ ይሰማው ነበር። የመጀመሪያ ሚስቱ ጃቢር በድህነቱ የተነሳ ከተወችው በኋላ ህይወቱ ፈጽሞ ወደ ሌላ አቅጣጫ እያመራ ነበር። እሷም ሀብት ብቻ ዋስትና እንደሚሰጣት አስባ ነበር። በቅንጦት ቤተ መንግስት ውስጥ ንግስት አድርጎ እንደሚያኖራት በማሰብ ሀብታም ነጋዴን አገባች። ነገር ግን ቀኖች እያለፉ ሲሄዱ ባዶነት ይሰማት ጀመር። ነጋዴው የሚፈልጋት ስሙን የሚያስጠራ ልጅ እንድትወልድለት በማሰብ ብቻ ነበር። ነገር ግን ልትወልድለት ባልቻለች ጊዜ ለእሷ ያለው ስሜት ሙሉ በሙሉ ቀዘቀዘ። ችላም አላት። ቀጥሎ ከእሷ ጋር መኖር እንደማይፈልግ ነግሮ ፈታት። እሷም ቤቱን ለቃ ወጣች። ነገር ግን ገንዘብም ሆነ መጠለያ አልነበራትም። ከጃቢር ያባረራት ትግብግብነት ብቸኝነትና ጸጸትም ብቻ እንደስጣትም ተገነዘበች። ጃቢርም በአዲሱ ህይወቱ በእርካታው ከጥሩ ሚስቱና ከሴት ልጁ አጅዳን ጋር በሰላም መኖር ጀምሯል። ሁሌም ሲነጋ ቀኑን አላህን በማመስገን ይጀምራል። ሲመች ደሞ የሰጠውን ጸጋ እንዲጠብቅለት ዱዓ ያደርጋል። ሀብት ለሱ ወርቅ ወይም እንቁ አልነበረም። በምህረት የተሞላ ልብ እንጂ የትዕግስትንና በህይወት ጽኑ መሰረት የሆነው ቤተሰብ ትርጉም ከተማረ በኋላ ጃቤር ከደግ ድሃ ሰው ወደ ንብረቱ የማይነካ ጥበበኛ ባለጸጋ ሰው ተለወጠ። በምትኩ በዙሪያው ለሚገኙ ሰዎች ርህራሄ እውነተኛ ሀብትን እንደሚፈጥርና ታማኝነትን ለገንዘብ የሚሸጡ ሁሉ በመጨረሻ ራሳቸው እንደሸጡ እንዲያውቁ አስተማራቸው። ይህን ሀብት ካገኘ በኋላም በሁሉም ሰዎች የሚፈራና የሚወደድ ሰው ሆነ። ነገር ግን በገንዘቡ ወይም በደረጃው ሳይሆን በልቡ ውስጥ በያዘው ርህራሄና ታማኝነት ነበር። ታሪኩም በአጎራባሽ መንደሮች ውስጥ ልቡን ሳያበላሽ ከድህነት ወደ ሀብት የተቀየረው ሰው በሚል በሰዎች ታወቀ። ጃቢር አንድ የጸደይ ጠዋት ላይ በተረጋጋውና ጸጥ ባለው ግቢ ውስጥ ተቀምጦ ሳለ የሴት ድምፅ ከሩቅ ሲጠራው ሰማ። ድምጿም ጮክ ያለ ነበር። ጃቢር ከተቀመጠበት ተነስቶ ሲመለከት የመጀመሪያ ሚስቱ የተበላሸ ልብስ ለብሳ ፊቷ በማጣትና በችግር ተሸፍኖ ተመለከተ። እሷም እንባ በጉንጮቿ እየፈሰሰ በሀፍረት ወደ እሱ ቀረበች። ፊት ለፊቱም ቆማ ቃላት እያጠራት በሚንቀጠቀጥ ድምፅ ጃቢር ይቅር በለኝ እውነተኛ ተፈጥሮህን ስላላወቅ፣ ከድህነት በስተቀር ምንም አልታየኝም ነበር። እውነተኛ ሀብትም በልብ ውስጥ እንዳለ አልተረዳሁም ነበር አለችው። ጃቢርም በግርምት ተመለከታት። በአይኖቹ ውስጥም የጊዜን ዋጋ የሚረዳ ሰው መረጋጋት ነበር፣ በልቡ ደግሞ መንገዳቸውን ላጡ ሰዎች ርኅራሄ። ጃቢርም እንደ ማለዳ ነፋስ በእርጋታ እንዲህ አላት፣ የልብን የሚያውቀው አላህ ብቻ ነው፣ ፍርድም የእሱ ብቻ ነው። በእኔና በአንቺ መካከል ግን የህይወት ትምህርቶች ነበሩ። ታማኝነትን የሚሸጥ ሰው እንደማያድግ አስተምረውኛል። አሁን ግን አልሐምዱሊላህ ፈጣሪዋን የምትፈራ ሚስት አግብቼ እየኖርኩ ነው አላህም ልብ ውስጥ ያለውን ነገር በዋጋ ሊተመን የማይችል መሆኑን ያስተማረችኝን ዋጅዳን የምትባል ሴትም ችሮኛል አላት። እሷም በሀፍረት ጭንቅላቷን ዝቅ አድርጋ ቀስ ብላ ሄደች፣ ትግብግብነትም የሚያስከፍለው ዋጋ ከፍተኛ መሆኑን ተገነዘበች። ጃቢርም ተመልሶ ወደ ቤቱ ሲገባ ሚስቱ ፈገግ ብላ ተቀበለችው። ልጁ አጅዳንም ወደ እርሱ ጋር ሮጣ መታቀፈችው። ጃቢርም ልጁን አቅፎ ወደ ሰማይ እየተመለከተ ለራሱ ያ አላህ ድህነቴን ወደ ሀብት እንደለወጥከው ልቤንም በታማኝነት አጽናለኝ፣ ወርቅም ከምህረት የበለጠ ውድ እንዲሆን አትፍቀድ አለ። ከዚያን ቀን ጀምሮ ሰዎች ስለ ጃቢር ሲናገሩ ያገኘው ሀብት ኪሱን ሳይሆን ልቡን ያበለጸገው ሰው ይሉ ነበር። በችግር ጊዜ ታማኝነትን የሚዘራ ሁሉ በተስፋ መቁረጥ ጊዜ ደስታን ያጭዳል። እኛንም ከታጋሾች አላህ ያርገን። ያልታሰበ ሐላል የሆነ ሪዝቅ አላህ ይወፍቀን። የዛሬው ታሪካችን ይህን ይመስል ነበር። ቀጣይ በሌላ ቪዲዮ እስክንገናኝ አሰላሙ ዓለይኩም ወረሕመቱላሂ ወበረካቱ